ወዲያ በወንዶች በሚዘወረው ዓለም እንዲህም ይደረጋል። ሴት ልጅ በቤተሰቦቿ እየተመራች አደባባይ ትወጣለች። ገበያ ቆማም መልኳ ታይቶ፣ ዕድሜዋ ተጠይቆ፣ ድንግል መሆኗ ተጣርቶ ጥሩ ዋጋ ላቀረበ ወንድ በድርድር ትሸጣለች። ወዲህኛው ፍጹም ተቃራኒ ነው፣ የሴቶች ዓለም ብለነዋል። እዚህ ወንድየው የቤቱ ራስ አይደለም። ሲጀመር የባልነት ማረጉንስ ማን ሰጥቶት ምክንያት። እዚህ ትዳር ብሎ ነገር የለም። ወንድ ልጅ እንኳንና ትዳር የራሱ ቤትም አይኖረውም። ዕድሜ ልኩን ከእናቱ ቤትም አይወጣም። ከቤተሰቡ መሬት፣ ሀብትና ንብረት ቤሳቤስቲን አይደርሰውም። የቤተሰቦቿን ንብረት ጠቅልላይ መውረስ ሙሉ መብት ያላት ሴት ልጅ ብቻ ናት። ሁለቱንም ዓለማት በቅደም ተከተል እናያቸዋለን። አብራችን ቆዩ። እንኳን ደና መጡ። ገበያ መሃል ነው የምንገኘው። ሴት ልጅ በቤተሰቦቿ እየተመራች ገበያ ቀርባ መልኳ ታይቶ ድንግልናዋ ተጠይቁ ጥሩ ዋጋ ላቀረበ ወንድ በድርድር በምትሸጥበት እስታራ ዛጎራ ከተማ አፍሪካ ውስጥ ከመሰሉት ተሳስተዋል። ሆኖ ቢሆን የሰብአዊ መብት ጠበቆቹ አገራት መቼ ያስቀምጡን ነበር፣ ነፃ ሊያወጡን ጦር ይልኩብናል እንጂ አውሮፓ መሆኑ ተመስገን አያስብለንም። በየትኛውም የአለም ክፍል ቢሆን ክብርት ለሆነችው ሴት ልጅ ይህ በፍጹም አይገባትም። ስልጣኔ የአባታችን ስም ነው በሚሉን አውሮፓውያን መካከል መሆኑ ቢያስደነግጠን እንጂ ቡልጌሪያ ገብተናል። ሜክሲኮና ቄራ ጨርቆስና ሳር ቤት ወደሚያዋስኗት የአዲስ አበባ ቡልጌሪያ ግን እንዳይሄዱ፣ በደቡብ ምስራቅ አውሮፓ የምትገኘውን የስድስት ሚሊዮን ዜጎች መኖሪያ የሆነችውን አገር ማለታችን ነው። ቡልጌሪያ ካሏት 28 ግዛቶች በመካከለኛው የአገሪቱ ክፍል የምትገኘው ስታራ ዛጎራ አንዷ ናት። ዋና ከተማዋም በግዛቷ ስም ነው የምትጠራው፣ ስታራ ዛጎራ ትባላለች። ከተማዋ በየዓመቱ የምታካሂደው ለየት ያለ ገበያ የዓለም መነጋገሪያ አድርጓታል ገበያው በሌላው ዓለም እንደለመድነው ነው ቲማቲምና ቃሪያ ጫማና ካልሲ በሬና ዊስኪ የሚሸጡበት አይደለም ሴት ልጅ ገበያ መሃል ቆማ ለማታውቀው ለማትወደው ጥሩ ዋጋ ላቀረበ ወንድ የምትሸጥበት እንጂ እነሱ ባሽኮቮ ይሉታል የተቀረው ዓለም ግን ካላይጂ ብራይዳል ማርኬት ነው የሚለው የፈረንጆቹ አዲስ ዓመት በገባ በሦስተኛው ወር በዓመት አንዴ ይካሄዳል ዕለቱ ሚስት በሚፈልጉ ወንዶችና ሴት ልጃቸውን ገበያ አቅርበው በጥሩ ዋጋ መሸጥ በሚፈልጉ ቤተሰቦች ዘንድ ዓመቱን ሙሉ በጉጉት የሚጠበቅ ነው። በእርግጥ ባል ማግኘት የሚችሉበት ብቸኛው መንገድ በመሆኑ ሴቶቹም በጉጉት አይጠብቁትም ማለት አይቻልም። በየዓመቱ መጋቢት በገባ የመጀመሪያው ቅዳሜ በሚካሄደው በዚህ ገበያ የወንዱ ቤተሰብ ዳጎስ ያለ ገንዘብ፣ የሴቷ ቤተሰቦች ደግሞ ውብ ልጃቸውን ይዘው ገበያ ይቀርባሉ። በካላይጂ ገበያ ለሽያጭ የቀረበች ሴት የተቆረጠ ዋጋ የላትም። ጥሩ ዋጋ እንድታወጣ ግን ሦስት መስፈርቶችን ማሟላት ይጠበቅባታል። ዕድሜዋ የመጀመሪያው ነው። የቡልጌሪያ የቤተሰብ ሕግ ከ18 ዓመት በታች የሆኑ ሴቶች ትዳር እንዳይመሰረቱ ቢከለክልም በስታራ ዛጎራ ገበያ ግን ዕድሜያቸው ከ13 እስከ 20 የሚገመቱ ሴቶች ለሽያጭ ይቀርባሉ። ትንሽ ዕድሜ ያላት ለግላጋ ታዳጊም ጥሩ ዋጋ ታወጣለች። ቁንጅና ሁለተኛው መስፈርት ነው። ልጅት በተፈጥሮ ቆንጆ ከሆነች ቤተሰቦቿ ጥሩ የመደራደሪያ መስፈርት አገኙ ማለት ነው። ያም ሆኖ በልጃቸው ተፈጥሯዊ ውበት ተማምነው እጃቸውን አጣጥፎ አይቀመጡም። አለኝ የሚሉትን ገንዘብ አውጥተው ሴት ልጃቸው ከተፈጥሯዊ ውበቷ በላይ ጎልታ እንድትታይ ከራስ ፀጉሯ እስከ እግር ጥፍሯ በቻሉት ሁሉ ያስውቧታል። የአንገትና የጆሮ ጌጥም ይገዙላታል። ድሮ ድሮ የሴቷን ጨዋነት የሚያሳይ እስከ እግር ጥፍሯ የሚንዠረገግ ረጅም ቀሚስ መልበስ ለካላይጂ ሴት ወጓ ነበር። አሁን አሁን ግን ሱሪ ለብሶ መውጣት እየተለመደ መጥቷል። ከምንም በላይ የሴቷን ዋጋ ከፍ አድርጎ የሚሰቅለው ሌላ ምስጢር አለ። ድንግልና ክብረ ንጽህናዋን ጠብቃ የቆየች ሴት ዕድሜና ቁንጅናዋ ተጨምሮበት ከፍተኛ ዋጋ የሚጠራባት ለቤተሰቦቿም ጥሩ ሲሳይ የምታመጣ ትሆናለች። በተቃራኒው ለግላጋዋን፣ ወጣት፣ ቆንጅየዋን፣ ልጅ፣ ድንግሏን ሴት የሚያገባት ወንድ ማንነት ግን በሴቷ መስፈርቶች ልክ አይለካም። በእርግጥ ወጣት ቢሆንም እድሜው ከቁጥር አይገባም። ቁንጅናውም አይጠየቅም! ድንግልናውማ እንዴት ተደርጎ። ወንዶ የሚመረጠው መጅረጥ አድርጎ በሚከፍለው የገንዘብ መጠን ነው። እናም ቆንጆ ዋጋ የከፈለ ወንድ ቆንጆ ሴት ያገባል። ለልጆቻቸው ከፍ ያለ ዋጋ መጥራት ለሴቷ ቤተሰቦች ጥሩ ገቢ ከማስገኘቱም ባለፈ ልጃቸው ጥሩ ቤት እንደገባች የወደፊት ሕይወቷም የሰመረ እንደሚሆን ትልቁ ማረጋገጫ ነው። እናም የዋጋ ድርድሩ ከመርካቱ የጦፈ ነው። ምን ድርድር ቢደረግ ግን የሴቷ ዋጋ ከጊዜ ወደ ጊዜ ሲጨምር እንጂ ሲቀንስ አይታይም። ዛሬ ላይ የትዳር አጋር የምትሆናቸውን ሴት ለማግኘት የካላይጂ ወንዶች በትንሹ 10 ሺ ከፍ ሲል 20 ሺህ ዶላር መክፈል ይኖርባቸዋል። የሙሽሪት ውበቷ ከፍ ካለ ደግሞ ዋጋዋ ከዚህም በላይ ሊጨምር ይችላል። ሴቷ በካላይጂ ገበያ ቀርባ ገዢ ካላገኘች ወይም ቤተሰቦቿ በተሰጠው ዋጋ ካልተስማሙ ወደ ቤት ሄዳ የሚቀጥለውን ዓመት ገበያ ትጠብቃለች ማለት ነው። ቡልጌሪያ ከአውሮፓ ህብረት አባል አገራት ሁሉ ድሃ የምትባለው አገር ናት። የካላይጂ ብሔረሰቦች ደግሞ ድሃ በሆነችው ቡልጌሪያም ከህዝቦቿ ሁሉ በከፋ ድህነት የሚታወቁ ዝቅተኛ የኑሮ ደረጃ ያላቸው ናቸው። እናም ለካላይጂ ወጣቶች 20 ሺህ ዶላር ዓመቱን ሙሉ ለፍተው የማያገኙት ከፍተኛ ገንዘብ ነው። ድሮ ድሮ ገንዘቡ አነስተኛና በቤተሰቦቻቸው የሚሸፈን በመሆኑ የካላይጂ ወንዶች ብዙም ችግር አይገጥማቸውም ነበር። አሁን ላይ ግን ለሴቶቹ የሚጠራው ዋጋ አልቀመስ እያለ በመምጣቱ ወጣት ወንዶች ሚስት ከማግባታቸው በፊት ወደ ጎረቤት አገራት ተሰደው ሥራ መሥራትና ገንዘብ ማጠራቀም ይኖርባቸዋል። በእርግጥ ከሩቅ ሆኖ ጉዳዩን ለሚሰማ ሰው የመፍትሄ ሐሳቡ ቀላል ነው። በአጭሩ ቢቀርባቸውስ ለምን ከሌላ አካባቢ፣ ከሌላ ብሔረሰብ ገንዘብ የማይጠየቅባትን ሴት አያገቡም መባሉ አይቀርም። ያልተነካ ግልግል ያውቃል አንሎትም ባህላቸውን እነግሮታለን እንጂ፣ በካላይጂ ባህል መሰረት ወጣቶች ከብሔራቸው አባል ውጪ ከሌላ ብሔር ሴት ጋር ትዳር መመስረት በፍጹም የተከለከለ ነው። ይህንን አድርገው የተገኙ ልጆች ከቤተሰቦቻቸው ጋር ይቆራረጣሉ። ወንዱ ለምሳሌ ከባህሉ አፈንግጦ ካላይጂ ያልሆነች ሴት ቢያገባ ቤተሰቦቹ ለልጃቸው የራሱ ወገን የሆነችውን የካላይጂ ሴት ሊድሩት ባለመቻላቸው የማህበረሰቡ መሳቂያ ይሆናሉ። ማጣታቸውም ጣት ያስጠቁምባቸዋል። ሴቷን ብትሆን የካላይጅን ወንድ ካላገባች የቤተሰቦቿን ክብር በማጉደል የሚከፈልላቸውን ከፍ ያለ ገንዘብን በማስቀረት ተወንጅላ በቤተሰቦቿ ብቻ ሳይሆን በዘመድ አዝማድም ትገለላለች። በእርግጥ ሰዎች ናቸውና አልፎ አልፎም ቢሆን የማኅበረሰብ ወግ መጣሳቸው አይቀርም። በተለይም በጠለፋ። ጠለፋ ሲባል በአንዳንድ የአገራችን ክፍሎች እንደምናውቀው ሴትን ልጅ በኃይል አስገድዶ መውሰድን አይጨምርም። ነገር ግን ወንዱ የሴቷ ቤተሰቦች የሚጠይቁትን ገንዘብ ለመክፈል አቅም ከሌለው ሙሽሪትና ሙሽራው ተስማምተው በድብቅ ወደ ወንዱ ቤተሰቦች ዘንድ ይሄዳሉ። በካላይጂ ባህል መሰረት ደግሞ አንድ ጊዜ ከወንድ ጋር ተያይዛ ይሄደች ድንግልናዋን የሚያጣች ሴት በዛው ትዳር ትመሰረታለች እንጂ በፍጹም ወደ አባቷ ቤት አትመለስም። መመለስ በባህሉ ነውር፣ ብትመለስም ድጋሚ የሚያገባትን ወንድ ስለማታገኝ ለቤተሰቦቿ ስምም መልካም አይሆንም። ይህ እንዳይሆን ታዲያ የሴቷ ቤተሰቦች ልጃቸው ከወንድ ጋር እንዳትገናኝና እንዳትጠለፍባቸው በዓይነ ቁራኛ ይጠብቋታል። በእርግጥ በብሔረሰቡ ባህልም ቢሆን ፍቅረኛ ብሎ ነገር በፍጹም አይታሰብም። ሲጀመር የት ተገናኝተው፣ እንደ ሌላው ዓለም ወንድና ሴት ተቀጣጥረው ለብቻቸው መገናኘት አይችሉም። ማኅበረሰቡ ከተቀበለው መንገድ ያፈነገጠ፣ ቤተሰቡ ዕውቅና ያልሰጠው ትዳር መመሥረትም አይፈቀድም። ይህንን ባህል እየተከታተለ የማስፈጸምና የቤተሰቡንም ክብር የማስጠበቅ ትልቁ ኃላፊነት ደግሞ አባት ላይ ይወድቃል። ግን ግን እስከ መች ተጠብቆ። ይሄኔ የተሻለ የሚሉትን አማራጭ ይወስዳሉ። ሴት ልጆቻቸውን ወንድ ሳያይባቸውና ሳይበላሹባቸው በትንሽ ዕድሜያቸው ገበያ ወስዶ መሸጥ። ይህ ደግሞ የካላይጂ ሴቶች በትምህርታቸው እንዳይገፉ በኢኮኖሚም በባሎቻቸው ላይ ጥገኛ እንዲሆኑ አድርጓቸዋል። በእርግጥ ችግሩ የካላይጂዎች ብቻ አይደለም። በአጠቃላይ ከሮማ ሴቶች 20 ከመቶ የሚሆኑት በጭራሽ ትምህርት ቤት ያልገቡ ማንበብና መጻፍ የማይችሉ ሲሆኑ ትምህርት ቤት ከገቡት መካከልም የሁለተኛ ደረጃ ትምህርታቸውን የሚጨርሱት አስር ከመቶዎቹ ብቻ ናቸው። እዚህ ላይ አውሮፓ ተቀምጠው ሴት ልጅን ገበያ አውጥቶ የመሸጥ ድፍረቱ ያላቸው ካላይጂዎች ማናቸው ማለቱት አይቀርም። ስለ ካላይጂ የሙሽራ ገበያ ቀደም ሲል ሰምተው ከነበርም ሦስት ግር የሚሉ ስሞች ይደጋገማሉ። አንዳንዶች የሮማ ህዝቦች፣ ሌሎች ጂፕሲ፣ ሌሎች ደግሞ የካላይጂ ህዝቦች ይሏቸዋል። የሮማ ህዝቦች ይፋዊ መጠሪያቸው ነው ከዛሬዋ ህንድ ሰሜናዊ ክፍል በተለይም ከፑንጃብና ከራጃስታን ግዛቶች ከአንድ ሺህ ዓመታት በፊት ወደ አውሮፓ ያቀኑ በባልካን አገራት በስፋት የሚኖሩ ሕዝቦች ናቸው። የሮማ ሕዝቦች ትክክለኛ መጠሪያቸው ቢሆንም በዙሪያቸው የሚገኙ ሕዝቦች ደግሞ ጂፕሲዎች ይሏቸዋል። ጂፕሲ የሚለው መጠሪያ የሮማ ህዝቦች አርብቶ አደሮች ከመሆናቸው ጋር ተያይዞ የተሰጣቸው ጥሩ ትርጉም የሌለው መጠሪያ ነው። ያኔ የሮማ ሕዝቦች ወደ አውሮፓ ሲገቡ ከግብፅ ወይም ከኢጅፕትን የመጡት ተብሎ ይታመን ስለነበር ጂፕሲ የሚል የቅጽል ስም ተሰጣቸው። ቃሉ እንደ ስድብ የሚቆጠር በመሆኑ የየአገራቱ መንግስታትን ጨምሮ ዓለም አቀፍ ተቋማት የሮማ ሕዝቦች በሚል መጠሪያ ነው የሚያውቋቸው። ቡልጌሪያ የሮማ ህዝቦች ከሚገኙባቸው አገራት አንዷ ስትሆን ከአገሪቱ የሕዝብ ቁጥርም አምስት ከመቶን ይዛሉ። የሮማ ሕዝቦች ግን ይህንን ቁጥር አይቀበሉትም። በቡልጌሪያ ያለን ቁጥር ከዚህ በእጅጉ ከፍ ያለ ነው ይላሉ። የሮማ ህዝቦች በነገድ የተከፋፈሉ ሲሆኑ የዛሬ ርዕሰ ጉዳዮቻችን የሆኑት ሴትን ልጅ ገበያ ቁሞ የሚሸጡት የካላይጂ ነገዶች ናቸው። ካላይጂዎች በብረታ ብረት የእጅ ሙያ የተካኑ በዚህ ሙያቸውም በመላዋ ቡልጌሪያ ተበታትነው የሚሰሩ በዋናነት ግን በመካከለኛው ቡልጌሪያ በምትገኘው በስታራዛጎራ ግዛት በርከት ብለው የሚኖሩ ህዝቦች ናቸው። በቁጥር 18000 ይገመታሉ። ቀደም ሲል እንዳስቀመጥነው የብሔረሰባችን ቁጥር ይሁነኝ ተብሎ ይቀነሳል ብለው ስለሚያምኑ ካላይጂዎችም 18000 የሚለውን ቁጥር አይስማሙበትም። በእርግጥ ይህ ቁጥር ለበርካታ አስርት ዓመታት ከፍ ብሎ የማያውቅ እንደመሆኑ ጥርጣሬም ማጫሩ አይቀርም። ስታራ ዛጎራ የካላይጂ ህዝቦች መኖሪያ ከሆኑ ከተሞች ትልቋና የካላይጂ ብራይዳል ማርኬት የሚገኝባት ከተማም ናት። ገበያው በኮቪድ-19 ወቅት ለተወሰኑ ዓመታት ተቋርጦ የነበረ ቢሆንም አሁን ግን እንደ አዲስ ቀጥሏል። የገበያው ዋና ዓላማ ለሴቷ ገዢ ማግኘት ሲሆን፣ እንደለመድናቸው የግብይት ሥርዓቶች ግን እጅ በእጅ የሚፈጸም አይደለም። ቀብድ መክፈል እንደተጠበቀ ሆኖ ገዢና ሻጭ ከተስማሙ በኋላ የጋብቻው ሂደት በርከት ያሉ ባህላዊ ስርዓቶችን ማለፍ ስላለበት የወራት ዕድሜ ሊወስድ ይችላል። እናም ዋናውን ጉዳይ ወደ ቤት ተመልሰው ነው የሚጨርሱት። የሙሽራ ገበያው አሁናዊ ገጽታ ከቀድሞው በእጅጉ የተለየ ነው ይላሉ የካላይጂ ባህል አጥኚዎች። ቀድሞ ሴቷ ገበያ ቀርባ ለማታውቀው ወንድ ነበር የምትሸጠው። አሁን አሁን ግን ማኅበራዊ ሚዲያ በመስፋፋቱ የካላይጂ ወጣቶች ውጪ ተቀጣጥሮ መገናኘት ባይፈቀድላቸውም በየቤታቸው ሆነው በማህበራዊ ሚዲያ ይተዋወቃሉ። ትውውቁ ቀጥሎ መፈላለጋቸው በርትቶ ነገርየው ወደ ፍቅር ከተቀየረ በዓመት አንድ የሚካሄደውን የሙሽራ ገበያ በተስፋ መጠበቅ ግን ባህላዊ ግዴታቸው ነው። በዕለቱ ሴቷ ለገበያ ስትቀርብ፣ ወንዱ ቤተሰቦቹ የሚወዳትን ሴት ጥሩ ዋጋ ቅርበው እንዲገዙለት ያሳምናቸዋል። በእርግጥ የካላይጂ ሕዝቦች መግዛትና መሸጥ የሚሉት ቃላት የሙሽራ ገበያችንን አይገልጹትም ሌላው ዓለምም ባህላችንን በወጉ አልተረዳልንም ሲሉ ይከራከራሉ። እንደነሱ እምነት ከሆነ የወንዱ ቤተሰቦች ለሴቷ ቤተሰቦች የሚሰጡት ገንዘብ ሴት ልጃቸውን በመግዛታቸው የሚፈጸም ክፍያ ሳይሆን የደም ዋጋ ነው። የደም ዋጋ የሚለው ሐረግ ብዙ ትርጉም አለው። አንደኛው አባት በሴት ልጁ ምክንያት የሚቀበለው ገንዘብ ልጁን ከነሙሉ ክብሯ ጠብቆ በማቆየቱ ለክብረ ንጽህናዋ ዕውቅና ለመስጠት እንጂ ልጁን እየሸጣት አይደለም የሚለው ነው። ልጅት ድንግልና ካልተገኘች አባት ከጠየቀው ገንዘብ ሰባ አራት ሳንቲም እንደማያገኝ በመጥቀስ የደም ዋጋ ሁለተኛው ትርጉም ከዚህም ርቆ ይሄዳል። ልጅት የቤተሰቧ የደም አረግ አለባት። ይህ የሚረጋገጠው ደግሞ በስሟ ይሆናል። ትዳር እስክትይዝ መጠሪያዋ የአባቷና የአባቷ የቤተሰብ ስም ይሆናል። ስታገባ ግን ነገሮች ይቀየራሉ። የአባቷና የአባቷ የቤተሰብ ስም ቀርቶ በባሏ ቤተሰቦች ስም መጠራት ትጀምራለች። ከእሷ የሚገኙ ልጆችም በባሏ ቤተሰብ ስም ነው የሚጠሩት። በዚህም የሴቷ ቤተሰብ አንድ የቤተሰቡን አባል አጣ ማለት ነው። ታዲያ ለሴት ቤተሰብ የሚሰጠው ክፍያ ቤተሰቡ የዘርግንዱን በማጣቱ የሚሰጠው የደም ዋጋ ነው ይላሉ። ይህ ብቻ ግን አይደለም፣ ኢኮኖሚያዊ ትርጓሜም አለው። ድሃ በሆኑት የካላይጂ ቤተሰቦች ውስጥ ሴት ልጅ የተለያዩ ሥራዎችን በመሥራት ቤተሰቦቿን ታግዛለች። ሆኖም አግብታ ስትወጣ ግን ቤተሰቡ እሷን በማጣቱ የሚደርስበት ኢኮኖሚያዊ ጉዳት ቀላል አይደለም። እናም አንድ አምራች ልጅ የተወሰደባቸው ቤተሰቦች ለደረሰባቸው ጉዳት ካሳ ያሻቸዋልና ካሳው በገንዘብ መልክ ይሰጣቸዋል። ነገርየው ከሽያጭ ይልቅ የሀገራችንን ጥሎሽ የሚመስል መልክም አለው። ከወንዱ ቤተሰብ የሚመጣው ገንዘብ የሴቷ ቤተሰቦች ለግል ጥቅማቸው የሚያውሉት አይደለም። ገበያ ሰምሮ፣ ድርድሩ በስምምነት ተጠናቆ፣ ወጣቶቹ ወደ ትዳር ካመሩ የሴቷ ቤተሰቦች ለአዳዲሶቹ ሙሽሮች የጎጆ መውጫ ስጦታ የማበርከት ግዴታ አለባቸው። ስጦታው የሚገዛው ከወንዱ ቤተሰብ በተቀበሉት ገንዘብ በመሆኑ ከግራ ኪስ ወደ ቀኝ ኪስ እንደ ማዞር የሚቆጥሩትም አሉ። ብዙ የከፈለ ብዙ ስጦታ ያገኛል። ይህንን ያልተለመደ የሴት ልጅ ክብር ዝቅ የሚያደርግ ለወንዱም ቢሆን በኢኮኖሚ ጫና ወገቡን የሚያጎብጥ የካላይጂዎች ባህል ለማስቀረት በቁጥር በርከት የሚሉ መንግሥታዊ ያልሆኑ ድርጅቶች በማኅበረሰቡ ውስጥ ቢሮ ከፍተው መንቀሳቀስ ከጀመሩ ዓመታት ተቆጠሩ። ድርጅቶቹ የማኅበረሰቡን አመለካከት ለመቀየር ተግተን እየሠራን ነው ቢሉም እስከ ዛሬ ግን የሰመረላቸው አይመስልም። ከአውሮፓ ወጥተናል። እንቆቅልሽ በሆነችው ዓለም ህልም የሚመስል ሕይወት ልናይ ከካላይጂ ህዝቦች ፍጹም ተቃራኒ የሆነ ማኅበረሰብ በሚገኝባት ሌላ አገር ተገኝተናል። አሁን የምንነግራችሁ ባህል ወንዶች በሚዘውሯት ዓለም ሴት ልጅ ገበያ ቆማ በምትሸጥበት የጾታ እኩልነት ጥያቄ በአራቱም ማዘናት በሚነሳባት ዓለም እንኳንና በውን በዕልማችንም አንጠብቀውም ባጭሩ የሴቶች ዓለም ብለነዋል መውጫው እንዳይጠፋን መግቢያውን ጠቁመናችው ጉብኝታችንን እንጀምራለን ደቡብ ምዕራብ ቻይና በዮዋን ግዛት በሉጉ ሐይቅ አቅራቢያን የምንገኘው ሰዎቹ የሙሶ ህዝቦች ይባላሉ ይሄኛው በመንግሥት የሚታወቀው ይፋዊ መጠሪያቸው ነው እነሱ ግን የና ህዝቦች ቢባሉ ይመርጣሉ ትክክለኛው የብሔረሰባችን መጠሪያ እሱ ነው ይላሉ በቁጥር ከአርባ እስከ ሀምሳ ሺህ ይገመታሉ የአኗኗር ዘዴያቸው ፍጹም ሌላ ነው በሴቶች የሚመራ ወንድየው የቤቱ ራስ አይደለም ሲጀመር የባልነት ማዕረጉንስ ማንሰጥቶት ምክንያት በሙሶ ዓለም ትዳር ብሎ ነገር የለም ወንድ ልጅ እንኳንና ትዳር የራሱ ቤትም አይኖረውም ዕድሜ ልኩንም ከእናቱ ቤት አይወጣም ከቤተሰቡ መሬት ሀብትና ንብረት ቤሳቤስቲን አይካፈልም የቤተሰቦቿን ሀብት ጠቅልሎ መውረስ ሙሉ መብት የተሰጣት ሴት ልጅ ብቻ ናት። ነገሩ ግር እንዳይላችሁ የእናንተኑ ጥያቄ እየጠየቅን እንመልስላችሁ። ትዳር ከሌለ ወንድ ልጅ ከእናቱ ቤት ካልወጣ ትውልድ እንዴት ይቀጥላል ማለታችሁን ሰምተናል። በሴቷ በጎ ፈቃድ ነዋ ምላሻችን ነው። የቤቱ ባለቤት፣ የንብረቱ እመቤት፣ የማኅበረሰቡ መሪ የሆነችው ሴት ከእለታት በአንዱ ቀን ልቧ የፈቀደውን ወንድ በምሽት ወደ ቤቷ ትጋብዘዋለች። ትዳር ከመሰሎት ተሳስተዋል። አብሮ መኖርም አይታሰብም። ከፍቅር ጨዋታ በኋላ በር ተከፍቶለት ውልቅ ይላል። ውልቅ እስከ ወዲያኛው። እመቤቲቱ ሳትፈቅድ፣ የፍቅር ግብዣም ሳታቀርብ ዳግመኛ ወደ ቤቷ ዝር ማለት አይቻልም። ልቧ ከወደደው ግን ደጋግሞ እንዲገባ ደጋግማ በሯን ትከፍትለታለች። ከግንኙነቱ ልጅ ቢወለድስ አላችሁኝ። እሱን ለመመለስም አይደል ወጋችንን የጀመርነው። ትውልድ እንዲህ ነው የሚቀጥለው። ሴት ልጅ ከፈለገችው ወንድ ፀንሳ ልጅ የመውለድ መብቷ የተጠበቀ ነው። የሚወለዱ ልጆችም በአባታቸው ስም አይጠሩም። ለአባት ይህንን ወግ ማንሰጥቶት፣ ትውልድ የሚቀጥለው በእናዘር በኩል ነው። ስሟን የማስጠራት ብቻ ሳይሆን ልጆቿን የማሳደግ ሙሉ መብቱም ኃላፊነቱም ያላት እናት ናት። ለነገሩ ሀብት ንብረቱ በሙሉ የሴቷ ሆኖ አባት ልጆቹ ቢሰጡትስ በምኑ ያሳድጋቸዋል? ሁለተኛው ጥያቄ ቤቱ አባወራ ከሌለው የወንድን ልጅ አካላዊ ጥንካሬ የሚጠይቁ ቤት መገንባትን ጨምሮ የግብርናና ሌሎች የጉልበት ሥራዎች በማን ይከወናሉ የሚለው ነው። እዚህ ላይ ትክክለኛውን ስዕል ለመያዝ ቀደም ሲል የነገርናችሁን እውነት ደግመን ማስታወስ ይኖርብናል። እናት የመኖሪያ ቤቷን ጨምሮ የእርሻ መሬቷንና አለኝ የምትለውን ንብረት በሙሉ ለሴት ልጇ ብታወርሳትም፣ እናቱ ቁማ ትሄድ እንጂ እሷ እስካለች ወንድ ልጇም መኖሪያ አያጣም። በእናቱ ቤት አንድ ክፍል ተሰጥቶት ከቤተሰቡ ጋር በሰላም ይኖራል። እናት ስታልፍ ውርስ ወደ ሴት ልጇ ሲተላለፍም ቢሆን ወራሽ እህቱ ወንድሟን ከቤቷ አታስወጣውም። የወራሽነት መብት ባይኖረውም እህቱ የእናቱ ምትክ ሆና አስጠግታ ታኖረዋለች። ወንድሟም ቤተሰቡን በጉልበት ሥራ የማገዝ የወንድነት ግዴታ አለበት። እህቱ ከመረጠችው ወንድ የምትወልዳቸው ልጆችም አባታቸው በአቅራቢያቸው ስለማይኖር ወንድሟ ለእህቱ ልጆች በአጎትነቱ ላይ የአባትነትን ሚና ደርቦ ይወጣል። ውጪ ወጥቶም የእህቱን መሬት እያረሰ ቤተሰቦቹን ይመግባል። አሳ እያሰገረ የእህቱን ልጆች ያበላል። ሌሎችም በእቱ የሚሰጡትን የጉልበት ሥራዎች ያለ አንዳች ማቅማማት ይፈጽማል። የሙሶ ዝቦች ድሮ ድሮ በግብርና ሥራ ይተዳደሩ ነበር። አሁን ላይ ግን ባልተለመደ ባህላቸው ምክንያት ስማቸው በመላዋ ቻይና የገነነ በመሆኑ ዋነኛ መተዳደሪያቸው ከቱሪስቶች የሚገኝ ገቢ ሆኗል። አንዳንድ ሴቶች በራሳቸው መሬት ላይ የእንግዳ ማረፊያ እየገነቡ ለቱሪስቶች የምግብ የአልጋና የማስጎብኘት አገልግሎት በመስጠት በግብርና ሥራ ከሚያገኙት ገንዘብ ጋር ሲነጻጸር ከፍ ያለ ገቢ ማግኘት ጀምረዋል። ምሽት ሲሆን ቱሪስቶች የሚሳተፉበት በሳምንት ለሶስት ቀናት የምሽት የጭፈራ ትርኢት ይዘጋጃል። እሳታቸውን ለኩ ሰው በባህላዊ ልብሳቸው አጊጠው ወንዶችም ሴቶችም ለጭፈራ ይወጣሉ። እየተበላ እየተጠጣ እየተጨፈረ ይመሻል። በመሃል ሴቶቹ የተመቻቸውን በደንብ ያስጨፈራቸውን ወንድ እየመረጡ ወደ የቤታቸው ይገባሉ። ቱሪስቶች በብዛት ወደ አካባቢው መምጣታቸው ከገንዘብ ባለፈ የሙሶ ህዝቦች ለሺ ዘመናት አገኝተው የማያውቁትን የመንገድ መሰረተ ልማት አስገኝቶላቸዋል። ትምህርት ቤት፣ የጤና ተቋማትና ሌሎች አገልግሎት ሰጪ መስሪያ ቤቶችም ተከፍተውላቸዋል። ከቱሪስቶች በብዛት መምጣት የመጠቀማቸውን ያህል ግን ጉዳቱም አልቀረባቸውም። በተለይም ከውጭ ከመጡ ማህበረሰቦች ጋር የሚገናኙ ወጣት የሙሶ ልጆች ያደጉበትን ባህል የመተው አዲስ ሕይወት የመመኘት አንዳንዶቹም ትዳር መስርተው ወደ ሌላ አካባቢዎች መሄድ መጀመራቸው አዛውንት የብሔረሰቡን አባላት ማሳሰቡ አልቀረም። የሙሶ ህዝቦች ቱሪስቶች በአኗኗራቸው መደነቃቸው መልሶ ያስደንቃቸዋል። የሴቶች ዓለም፣ ወንድ የሌለው መሬት፣ ሴቶች የሚመሩት ግዛት፣ አባት የሌላቸው ልጆች፣ ጎብኚዎች የሚሰጧቸው ስም ነው። ለእነሱ ግን ለሺህ ዓመታት አያት ቅድመ አያቶቻቸው የኖሩት የሚወዱት ሕይወት ነው። ወንዶቹም መብታችን ተጣሰ ብለው የወንዶች ጉዳይ መስሪያ ቤት አላቋቋሙም። ክስ መስርተውም እህቶቻቸውን ሸንጎ አላቆሙም። የወራሽነት መብታችን ይከበር ብለው ጫካም አልገቡም። ሰላማዊ ሰልፍ መውጣታቸውም ተዘግቦ አያውቅም። በእርግጥ እንውጣ ቢሉስ ሴቶቹ ይፈቅዱላቸው ይሆን? የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያቸው እናመሰግናለን።